ሰው በህይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ፣ መወደድና መጠላት ብቸኝነትም ሆነ በሰው መካከል መሆን በሰዎች ህይወት ውስጥ የማይቀሩ ሀቆች ናቸው። የከበደኝ ነገር፣ ያቃተኝ ነገር፣ በህይወቴ የበዛው ማዕበል፣ የማልፍበት ውጣውረድ ከዛ ማዕበል ከሚያወጣኝ ከዛ ውጣውረድ ከሚገላግለኝ ይልቅ በጣም ማወቅ የምፈልገው ነገር ቢኖር ይሄ ማዕበል በህይወቴ ለምን ሆነ፣ ውጣውረዱ መነሻ ምክንያቱ ምንድን ነው የሚለውን ነገር ማወቅ ፈልጋል የኢዮብን መጽሐፍ ስታነቡ የምትመለከቱት ነገር ምንድ ነው? ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ የነበረ ሰው ነበረ። የሚቆጠሩ 33 ሺህ ንብረቶች የነበሩት ሰው ነበረ። እጅግ ባለጠጋ እጅግ የተከበረ ሰው እንደነበር ታውቃላችሁ። በተለይም በእኛ ቤት የተለመደ ከዚህ ከኢዮብ መጽሐፍ የተወሰደ የበረከት ቃል አለ። ኢዮብ የትላንትና ህይወቱን ብትመለከቱ ምን አይነት ህይወት ይኖር እንደነበረ የእግዚአብሔርን ቃል ስታነቡ የምታገኙት ምንድ ነው? አንደኛ የእግዚአብሔር መብራ በእኔ ላይ ይበራ በነበረ ጊዜ ልጆቼ በዙሪያዬ በነበሩ ጊዜ እግዚአብሔርም ድንኳኔን ይጋርድ ነበረ ብሎ ይናገርና ከምን አይነት የህይወት ከፍታ ላይ ይኖር እንደነበረ ስታዩ፣ መንገዴ በቂቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለውር አይ ላንካሳም እግር ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል አሰኛት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም ነበር። እዚሁም የአፌን ቃል ንግግሬን፣ የጢብን ዝናብ እንደሚሹ ይሹ ነበር። አፋቸውን ከፍተው እኔ የምናገረውን ነገር ለመስማት ይጠብቁ ነበር ብሎ ኢዮብ ይናገራል። በሚገርም ሁኔታ ትናንትና ይኖርበት የነበረውን የህይወት አይነት የህይወት መንገድና ከፍታ ስትመለከቱ የሚገርም ነው። ምናልባትም በኢዮብ ደረጃ የተባረከ ፕሮስ ከባድ ያደረገ ሰው መጽሐፍ ቅዱስ ውስጥ ፈልጋችሁ ማግኘት ይቸግራችኋል። የሚቆጠሩ 33 ሺህ ንብረቶች የነበሩት ሰው ነበረ። ለዚኛውም ለዛኛውም ለፍየሉም ለግመሉም እረኛ መድቦ አይችልም። ከዚህ የተነሳ የእግዚአብሔር መብራት ድንኳኑን ይጋርድ ነበረ። የኢዮብ የሆነውን ነገር በጠቅላላ እግዚአብሔር ፕሮቴክት ያደርግለት ነበር፣ እግዚአብሔር ይጠብቅለት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ነበር የምኖረው አለ። ንጉሥ በሰራዊቱ መሃል የሚኖረው አዞ እንጂ ታዞ እንዳልሆነ ተፈርቶ እንጂ ፈርቶ እንደማይኖር ኢዮብ ይኖር የነበረው አስፈርቼ ነው። አዝ አዝዤ ነው ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። ማንም በፊቴ አይቆምም ነበር ብሎ ይናገራል። ድንገት ባልታሰበና ባልተገመተ ሁኔታ እዮብ ባልተዘጋጀበትና ምክንያቱ ምን እንደሆነ ባላወቀበት ሁኔታ የገጠመው ነገር ደግሞ አሁን ከነገርኳችሁ ፍጹም በሌላ ጽንፍ ተቃራኒ ሲሆን ታገኛላችሁ። ወዳጆቼ የዮብ መጽሐፍ ሰላሳዎቹ ምዕራፎች እዮብ የደረሰበት ውድቀት የገባ እንደዚህ ድንጋጤ የመጣበትን ጨለማ ምክንያት ለማፈላለግ ነው። ከነበልዳዶስ፣ ከነኤልፋዝ ጋር ክርክራቸው ሙግታቸው ምክንያቱ አንተነ። ኢዮብ ደግሞ በአንድ በኩል ይላል ተዉኝ ባካችሁ፣ እኔ ማቀው ነገር የለም። እንደምታውቁት መጽሐፉ ራሱ ኢዮብ እጅግ ጻዲቅ ሰው እንደነበረ መስዋዕት እንኳን እንደማያጓድል ለልጆቹ እንኳን መስዋዕት ያቀርብ እንደነበረ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት በማያቀው የህይወት ጨለማ ውስጥ ሲገባ ትላንትና መንገዱ በቅቤ ይታጠብለት የነበረ ድንጋዩ የዘይት ፈሳሽ ያፈስለት የነበረ ትላንትና ንጉሥ በሰራዊቱ መሀል እንደሚኖር ይኖር የነበረ ሰው ከዛ ቀጥሎ የገጠመውን ነገር ስትመለከቱ ሰውነቱን በገል እስከ ማከክ፣ ሀብት ንብረቱን እስከ ማጣት፣ ልጆቹን በሚገርም ፍጥነት በአንድ ጀንበር እስከ ማጣት፣ ጨለማ ከሚወርሰው ድረስ ሲደርስ ታያላችሁ። ልክ ሰው ሲከሰስ ፍርድ ቤት መጥሪያ እንደሚሰጥ መጥሪያውን ሄዶ ለተከሳሽ እንደሚሰጥ፣ ማን ወንድ ማን ጀግና ነው እግዚአብሔርን በዮብ ጉዳይ መጥሪያ ሊሰጠው የሚችል ማን ነው? ስለዚህ ያለኝ አማራጭ አንድ ጉዳይ ነው እና ዳኛዬን ምሕረት መለመን ብቻ በቃላት ልቀር። ጻዲቅ እንኳን ብሆን፣ ምንም እንኳን እንከን ባይኖርብኝ፣ ምንም እንኳን ስህተት ባይገኝብኝ፣ ምንም እንኳን ኃጢአት በእኔ ላይ ባይኖር፣ ጻዲቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ጻዲቅ እንኳን ብሆን አንተ ስህተት ለልለው አልችልም እኔ ት እንኳን ባልሆን እግዚአብሔርን አንተ ተሳስታል ብዬ ልለው አልችልም። እና እንዶም ደስ ይላል ወዳጆቼ፣ ይላል አንድ ቀን ግን ይላል አዳኜ እኔን ለመርዳት በምድር ላይ እንደሚቆም አውቃል ሕይወቴ እንደዚህ ሆኖ እንደማበቃው አውቃለሁ። እኔን ለመርዳት በምድር ላይ እንደሚቆም፣ አጨራረሴ እንደዚህ አይሆንም፣ እንደዚህ አይሆንም። ይገርማችኋል እርግጠኛ ነኝ አዳኜ እኔን ለመርዳት በምድር ላይ እንደሚቆም። ጠላቶቼ ደስ አይበላችሁ፣ ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ፣ እኔን ለመርዳት በምድር ላይ እንደሚቆም ሊያግዘኝ ቀና ሊያደርገኝ እምባይን ሊያብስ ቆሻሻይን ሊያራግፍ ታሪክን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። እንደውም ሲናገር እንደዚህ ነው የሚለው፣ አዳኘ ህያው እንደሆነ ነው የሚለው። ይሄ የሆነብኝ ነገር ሲሆንብኝ ሞቶ አይደለም፣ ከዙፋኑ ወርዶ አይደለም። አዳኘ ህያው ነው፣ ዛሬም በዙፋኑ ላይ አለ። እኔ ለመርዳት በምድር ላይ እንደሚቆም አውቃለሁ አለ። አውቃለሁ የሚል ሰው አሜን ይበል። የሆነበት የገባበትን ጉርጓድ የገባበትን ጨለማ እዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው፣ መንገዴን ዘጋው ይላል። ጥብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነቀል እንደዛ ተስፋዬ ነቀለው፣ ነቀለው ተስፋዬ። ሰዎችን ወዳጆቼ ጓደኞቼ ከኔ አራቃቸው። ከህፃናት ልጆች ይሳለቁብኛል። ሰራተኞቼ በቁል ምጫ ቃል ስጠራቸው አቤት አይሉ። ትናንትና መንገዴ በቅቤ ይታጠብ ነበር እንዳላለ፣ ዛሬ ግን መንገዴ ዘጋው፣ ዘጋው መንገዴ። ብራዘር ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አርጌ ተከፍተዋል? አትከፍተውም

አብሮ ይሄዳሉ ወይ? ይስማማሉ ወይ? ወዳጆቼ እዮብ ከገባበት መከራ በላይ ከመከራው ሲወጣ ስለ እግዚአብሔር ያለውን መረዳት ሳያስነካ በመውጣቱ እማራለሁ። አሁን ያላችሁበት ሁኔታ ያልፋል። አሁን ያላችሁበት ሁኔታ ያልፋል። በሚያልፍ ሁኔታ ውስጥ ስለ እግዚአብሔር ያላችሁ መረዳት ሳታስነኩ ቋንቋ ሳትቀይሩ መውጣት ክርስትና ይባላል። የሚገርም ነው። ይገርማቸዋል። ሰውነቱ ፈራርሶ፣ ሀብቱ ጠፍቶ፣ ተስፋው ተነቅሎ፣ ክብሩ ተገፎ፣ መንገዱ ተዘግቶ እንደዚህ ላል አዳኘ ያው እንደሆነው የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል። ሁሉን ታደርግ ዘንድ ቻይ እንደሆንክ የገባኝ ነገር አንድ ጉዳይ ነው። በተከፈተው በር ሳይሆን በተዘጋብኝ በር የገባኝ ነገር ሁሉን ታደርግ ዘንድ ቻ እንደሆንክ ነው። አንተ ሀሳብ ከቶ ሊከለከል እንደማይችል ነው። አሁን በእኔ ህይወት እየተፈጸመ ያለው ሀሳብ ነው። ሀሳቤን የከለከልከው ሀሳብን በህይወት ልታደርከው ልታገምረው ስለፈለክ ነው። ሁሉን ታደርግ ዘንድ ቻ ይ ነው። መንገዳችሁ ስለተዘጋብታችሁ፣ ስለጠፋ ተስፋችሁ ስለተነቀለ፣ እግዚአብሔር እንደ ብርቱ ጠላ ስለቆጠራችሁ፣ ከእግዚአብሔር ጋር በማጉረምረም ተጣልታችሁ፣ በኩርፊያ መንፈሳዊ ነገራችሁን አበላሽታችሁ ትሄዳላችሁ ብሎ ሴጣን ሲጠብቅ፣ ዛሬ ግን እናንተ ከዚህ ቤት ስትወጡ እንደዚህ ነው የምትሉት፣ ሁሉን ያደርግ ዘንድ ቻይ ነው። ሀሳቡ ከቶ ሊከለከል አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውንም ታምራት ያደርጋል። እኔ በዚህ ማለዳ ትንቢት እናገራለሁ፣ በህይወታችሁ ታላቅ ነገር ይሆናል። ከአይምሮ በላይ የሆነ ነገር በህይወታችሁ ይሆናል። እንዳትሰሩም እንዳትማሩም እንዳታገቡም እንዳትወጡም እንዳትገቡም መንገድ የተዘጋባችሁ እያመለካችሁ የሆነ ቅርቃር ውስጥ የገባችሁ ክብራችሁ የተገፈፈባችሁ ዛሬ በብዙ መናቅ፣ መጠላት፣ በብዙ መረሳትና ሪጀክሽን ውስጥ እያለፋችሁ ያላችሁ ድንገት በሆነ ሁኔታ ባልተዘ የተዘጋጃችሁበት የህይወት ማዕበል ውስጥ እየተደፈቃችሁ ያላችሁ ልትሞቱ ሩብ ጉዳይ የቀራችሁ የመሰላችሁ ሰዎች ለሌሎች ሰዎች እንደ ልባቸው የሚኖሩ ሰዎች ህይወት ቀሏቸው መንገድ ተከፍቶላቸው ሲያበቃ ለእናንተ ግን መንገድ ዝግ የሆነባችሁ የብረት በር የሆነባችሁ የናስ መዝጊያ የሆነባችሁ ሰዎች በደንብ አድርጋችሁ ሰ እኔ በጣም በክርስትና ህይወት፣ የሚገርመኝ በእናንተ የጸጋ ስጦታ በእናንተ በኩል በእናንተ መንገድ የብዙ ሰዎች ጥያቄ ተመልሶ እናንተ ግን በተመሳሳይ ጥያቄ ስትኖሩ ለመናገርም ለማውራትም ለቋንቋም ለመዝሙርም እ በማይመች ሁኔታ ውስጥ የምታልፉ ሰዎች አላችሁ። እግዚአብሔር ሲዘጋባችሁ ሲከለክላችሁ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባር ከፍቶ ብቻ አይደለም ዘግቶም ስለሚሰራ፣ እግዚአብሔር አውጥቶ ብቻ አይደለም አስገብቶ የወደደውን የልቡን ሀሳብ ስለሚያደርግ፣ እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አይደለም። እግዚአብሔር ሲሰጣችሁ ብቻ አይደለም ሲከለክላችሁም ልክ ነው። እግዚአብሔር በፈለጋችሁት ሰዓት ተጽኖ ሲደርስላችሁ ብቻ አይደለም። ለምንድነው ነገሬ ዘገየው ያላችሁ ሰዎች አዎ፣ አብሶሉትሊ ፐርፌክት እንዳልሆን ቀውቃለሁ፣ ግን በምችለው መጠን በድካሜ ንስሓ የገባው ከጌታ ጋር ለኝ ሪሌሽንሺፕ ለማስተካከል በምችለው መጠን እግዚአብሔርን ለማስደሰት እንደ ፍቃዱ ለመኖር እየጣርኩኝ ነው። ከሌላ ሰው የተለየ ምን እርግማን፣ ምን አጥያት፣ ምን የዘር ማንዘር ጦስጡን ቡሳት ቢኖርብኝ ነው ነገሬ የተዘከለከለው መንገድ የተዘጋው እግዚአብሔር የዘገየብኝ የምትሉ ሰዎች እዚህ ውስጥ ትኖራላ። ለ38 ዓመት መጥመቂያው አጠገብ የተቀመጠው ሰውዬ ላለፉት 38 ዓመት ከሱ በኋላ የመጡ ሰዎች እየተፈወሱ ሲሄዱ እሱ ግን እዛው ሲቀመጥ ምን የሚል ይመስላችኋል? ወዳጆች የተዘጋባችሁ በር ያልተከፈተው ረዳት ስለሌላችሁ አይደለም፣ እግዚአብሔር ስለዘጋው። በጣም ቀላሉ ነገር ከባድ የሆነባችሁ እናንተ ብልጠትም እውቀትም ስለሌላችሁ አይደለም። እናንተማ ጪስ እንኳን እንዴት መውጫ የለውም እናንተ እንዳላችሁ እንደምትጠጣጠፉት፣ እንደናንተ ጮሌ፣ እንደናንተ አራዳ፣ እንደናንተ ብልጠት፣ እንደናንተ እውቀት ነገር ባይን የሚገባችሁ እንኳን አይደለም። ይሄንን የሌላውን ነገር ወንድና ሴት የምትለዩ ሰዎች ቀላሉ ከባድ ሲሆን ደባባይ የሆነው ለእናንተ ግን በብረት መዝጊያ እንደተዘጋ ሲዘጋባችሁ፣ አለው፣ ነገር አለው፣ ሀሳብ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ፣ ሲሰጥ ብቻ ሳይሆን ሲቀበልም፣ እግዚአብሔር ሲፈጥን፣ ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ፣ ምክንያት ሲዘገይ፣ አላማ። ስለዚህ ዛሬ እንድትሉ የምፈልገው እግዚአብሔር ትክክል ለዚህ ነው ኢዮም እንደዚህ አለ፣ ጻዲቅ እንኳን ብሆን ልመልስለት እምችለው አንዳች ነገር የለኝም የለኝም። እግዚአብሔር አምላክ ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ልክ ነው። ምክንያቱም አንደኛ የተሻለ ነገር አዘጋጅቶላችሁ ነው። መጽሐፍ ሲናገር እንደዚህ ይላል፣ ከዚህም ነገር በኋላ ኢዮብ አንድ መቶ ሀያ ዓመት ኖረ፣ ሰባት ወንዶችና ሶስት ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረ ከመጀመሪያው ይልቅ ባረከው ይላል። ይሄ የሚገርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ ከሀብቱ መጥፋት፣ ከክብሩ መገፈፍ በኋላ አንድ መቶ ሀያ ዓመት ኖረ። ይገርማችኋል። ያው ነግራችኋለሁ። ትሞክራላችሁ የጠፋው ሀብት ይዟችሁ አይጠፋም። የሄዱት ሰዎች ደስታችሁን አይወስዱትም። እነግራችኋለሁ በእግዚአብሔር መንፈስ ሆኜ ከዚህ በኋላ ረዥም ሰመን ትኖራላችሁ። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲ ፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። የሚሰማኝ ሰው ካለ ረገጥ ያርክና አሜን በል። ዛሬ ማለዳ በእግዚአብሔር መንፈስ ሆኜ ትንቢት እናገራለሁ። አጨራረሳችሁ እንዳጀማመራችሁ አይሆንም። መጨረሻችሁ ያማረ ይሆናል። ደግሞ ክብር ያለው ጅማሬው ሳይሆን ፍጻሜ ውስጥ ነው። እግዚአብሔር የሚዘጋባችሁ የሚከለክላችሁ የሚዘገይባችሁ ለተሻለ ነገር ነው። ከአንድ አመት ከሁለት ዓመት በኋላ ዣ የሚበልጠው ነገር እጃችሁ ሲገባ ለካ በ2017 16 ያለቀስኩት፣ ያጉረመረምኩት ወይኔ ወይኔ ስላልገባኝ ነው፣ ስላልተረዳው ነው፣ እንደዚህ ነው የምትለው። ያኔ የተሻለው ነገር እጅግ ሲገባ እንዲህ ነው የምትለው። እንኳን በእንኳን ተዘጋ፣ እንኳን ከለከልከኝ፣ እንኳን ዘገየ። ለካ ለዚህ ነው የዘገየኸው፣ ለካ ለዚህ ነው የከለከልከኝ፣ ለካ ለዚህ ነው ህይወት የከበደኝ። ዛሬ በኢየሱስም ትንቢት እናገራል። የሚበልጥ ነገር ከፊት ለፊታችሁ ይመጣል። የከበረ ነገር ከፊታችሁ ይመጣል። ያማረ ነገር ከፊታችሁ ይመጣል። የምትፈሩት ሰዎች፣ የምታመልኩት ሰዎች፣ የተከተላችሁት ሰዎች፣ በአደባባይ መስዋዕታችሁን የምሰው ሰዎች ተዘግቶባችሁ የምዘምሩ ሰዎች፣ ሀብታችሁ ጠፍቶ ሰዎች ርቀዋችሁ፣ ብዙ የህይወት ፈተና ውስጥ ሆናችሁ የምዘምሩ ሰዎች እንደሳላችሁ የሚበልጥ ነገር ይመጣል። የሚበልጥ ነገር ይመጣል። አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋውም። ሳይደግስ ነገራችሁን አይይዘውም። ሳይደግስ አይከለክላችሁም። የሆነ ነገር ደግሷል። ክብር ደግሷል። ሹመት ደግሷል። ከፍታ ደግሷል። ቅባት ደግሷል። ዓለምን መዞር ደግሷል። አታሚ

ነግራችኋለሁ ከፊት ለፊታችሁ የተሻለ ነገር ተዘጋጅቶላችዋል። መጽሐፍ ሲናገር አንድ የቀን ጎደሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ ትቶት ሄደ። ሌዋዊ መጣ ሄደ። የሚገርም ነው። በዘር በሃይማኖት የሚያውቁት ሊረዱት የሚገባቸው ሰዎች ትተውት ሄዱ። እንደ ወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት የያዘ ከውለታ ማይነሳ ታቁታላቸው። ይህን ቃል አህያው ላይ ያስቀመጠው ቁስሉ ላይ ዘይት አፈሰሰለት፣ ገዝታው ከፈለለት። ወዳጆች እመኑኝ ያመለጣችሁ እድል፣ የተበላሸ ጉዳይ ቢኖር፣ ከዚህ በኋላ ግን የሚመጣው ከዝ ትላንትና የሚበልጥ የከበረ ያማረ የሚደንቅ ነው። ባለቀ ሰዓት፣ በመጨረሻዎቹ የእድሜ እርከን ውስጥ ሆና ሳራን እግዚአብሔር እንዳሰባት መጽሐፍ እንደሚናገር፣ እግዚአብሔርም ከዚህ ነገር በኋላ ሳራን አሰባት፣ ለአብርሃም እንደተናገረ ወንድ ልጅን ሰጠው ተብሎ እንደተጻፈ እግዚአብሔር ያስባችኋል። ወንድ ልጅን ይሰጣችኋል። አሚን በሉ በደንብ አድርጋችሁ የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደር ያደርጋል። አምላኬ የኔ ጌታ አውቀዋለሁ። እንደውም ይገርማ አጨራረሴ በሰረገላ በክብር ነው የምጨርሰው። እንደ መርዶክዮስ ዛሬ በረንዳ ላይ ብታይ፣ ነገ የምጠብቀው ግን አንድ ነገር እነግራለሁ፣ በዙፋን ላይ ይሆናል፣ በሰረገላ ላይ ይሆናል። እኔ ዛሬ ትንቢት ልናገር፣ የምትቀመጡበት በረንዳ ያጣችሁ ሰዎች እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ሲዘጋው፣ ሲከለክላችሁ፣ ሲዘገይባችሁ እግዚአብሔር ትክክል እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም፣ ስራ እያመለጣችሁ፣ ውጤት እያመለጣችሁ፣ በረከት እያመለጣችሁ፣ ምንም ነገር እያመለጣችሁ፣ አለም እናንተ እንደም አይናችሁ ከምባልባችሁ፣ ከስብራት፣ ከውድቀትና ከአፍረት፣ ከማጠብቁት፣ ካላሰባችሁት ጉዳት እያመለጣችሁ ነው። እያስመለጣችሁ ነው እግዚአብሔር። ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያረጋል። ብራዘር፣ እግዚአብሔር ሲያስባችሁ ኤጅ ይዳዝና ምንም ለውጣ ያመጣል። እድሜ ከቁጥርነት በስተቀር ምንም መዋጮ አይኖረውም። እግዚአብሔር ሲያስባችሁ፣ እግዚአብሔር ለእናንተ የቀጠረው ሰዓት ሲሞላ እድሜ ማተራረግም ይገርማቸዋል። ልጅ ወልዶ ለመሳም እድሜ ማተራረግም። ያረግም፣ ወዳጆቼ ተክሎ ለመብቀል ዘርቶ ለማጨድ ወጥቶ ለመግባት እድሜ ማተራረግም። የእግዚአብሔር ጉብኝት የእግዚአብሔር ሰዓት ለህይወታችሁ ይምጣ እንጂ ስንቶች ችሁ እንደሆናችሁ አላውቅም። እግዚአብሔር ሲዘጋባችሁ ሲዘገይባችሁ እያመለጣችሁ ሳይሆን እያስመለጣችሁ እንደሆነ እየገባችሁ ያለ እያስመለጣችሁ ነው እኮ እግዚአብሔር ካጭበርባሪ ካስመሳይ ቦታ ላይ ጉልበታችሁንና ዘመናችሁን ከሚበላ እውነተኛ መስሎ ቀርቦ በኋላ ሊያስማማችሁ ከሚፈልግ ከዛ እያስመለጣችሁ ነው እግዚአብሔር እግዚአብሔር እያስመለጣችሁ ነው። ይሄ አሰራሩ ነው። ዘግቶ ነው የሚያስመልጣችሁ ከክፋት ዘግይቶ ነው እግዚአብሔር አምላክ ዓይናችሁን ከእንባ ልባችሁን ከስብራት የሚጠብቀው መጨረሻችሁን የሚያሳምረው እግዚአብሔር አምላክ። ብዙ የማታቁት በእናንተ ላይ የሚመከር ክፉ ምክር አለ። እግዚአብሔር ከዛ ፕሮቴክት የሚያረጋችሁ ነገሩን ያዛርጎት ጭምር ነው። አትላላጡ፣ አትጋጋጡ የተዘጋውን ለማስከፈት የሄደውን ለመመለስ፣ እንደውም መጽሐፍ ሲናገር እንደዚህ አለ ወዳጆቼን ጓደኞቼን ዘመዶቼን ከኔ ያራቃቸው አለ። እነዚህ አይነት ፌክ ሰዎች አስመሳይ ሰዎች ሲኖራችሁ ስብር ቅንጥስ የሚሉ ስታጡ ደግሞ በዛውጥፍ የሚሉ ሰዎች እነማን እንደሆኑ፣ ሪል ሰዎች ጄኒዩን ሰዎች እነማን እንደሆኑ ሊያቅ ሲፈልግ እግዚአብሔር፣ ሲከፈትላችሁ የተሰበሰቡ ሲዘጋባችሁ ሲበተኑ፣ ያኔ አይናችሁ ይከፈታል። ያኔ ማስተዋል ትጀምራላችሁ። ለካ አካባቢን የከበበኝ አስመሳይ ነበረ አታላይ ነበረ እኔን ሳይሆን የኔን የፈለገ ነበረ። አሀ እንኳን ዘጋኸው ማይዘጋ ቢኖረው እውነተኛና ውሸተኛ አስመሳይና ሀቀኛውን መለየት አልችልም ነበር። ለጥቅማችሁ ነው እግዚአብሔር የሚዘጋው የሚዘገየው የሚከለክላችሁ። ሄለው ሀብቴን አጠፋው መንገዴን ዘጋው ክብሬን ገፈፈው ተስፋ ይነቀለዋል። ሀብት ሲጠፋ ተስፋ ሲነቀል መንገድ ሲዘጋ እንግዲያውስ ምንቀረልን ብለው ሰዎች ይታጠፋል። የዛ ጊዜ መቸዋል፣ የልቡ ለልብ ያጫውታል፣ ይወስድሃል፣ ያናግራል። እያባበለ ካልወሰደ በደረቁ ማትሄድለትም አንተ። ምክንያቱም በአንተ ህይወት ማንም እጅ እንዳይኖርበት እግዚአብሔር ይገርመል። ህይወት እጅ እጅ ሲል አይወድም የሰው እጅ ሲኖርበት በጣ አይወድም እጅ ሲበዛበት አይወድም እጅ የበዛበት ህይወት ለምስጋና ደስ አይልም አይመችም ለምስጋና እጅ የበዛበት ህይወት ለምስጋና አይመችም ይገርማል እጆችን ሁሉን እንደገለባ ይሰበስባቸውና አምላክ እግዚአብሔር ብቻው ብቻውን መጽሐፍ እንደሚናገር የንፋስ ጩኸት በሞላበት ውድማ አገኘው ያዕቆብን። ከዛስ በንስር ክንፍ ተሸከመው ተንከባከበው፣ ብቻውን መራው ተብሎ እንደተጻፈ፣ የዛን ጊዜ ካሰብክበት ስትደርስ እዛ ፊት ለፊት ላይ እንዲህ ተብሎ ይጻፈ ብቻውን መራው፣ ብቻውን ባረከው፣ ብቻውን ጎበኘው፣ ብቻውን አገዘው፣ ብቻውን ረዳው። አንተ አሜን በልባክ አጭሩ መንገድ እያለ በረጅሙ ሲመራህ ልክ ነው። ቀላሉ መንገድ እያለ በከባዱ መንገድ ሲመራ ልክ ነው። የሆኑ ሰዎች ከህይወቴ ወጡ ብላችሁ እንዳታዝኑ። እነዚያ የወጡ ሰዎች ከዚህ በላይ ቢቆዩ ኖረው ካበላችሁት ይልቅ የተገነባውን የሚያፈርሱት ይበልጥ ነበር። እግዚአብሔር ሲዘጋም ሲዘገይም ሲከለክላችሁም ትክክል ነው። ምክንያቱም ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው። ትህትና የጸጋ ስጦታዎች ሁሉ መሠረት የመንፈሳዊ ሀብት ዋና መግቢያ በር እንደሆነ እንድታውቁ ፈልጋል። ትህትና ማለት በአጭር አማርኛ እህል የሞላበት ጆንያ አፉ እንደሚታሰርበት ክር ነው። በትህትና ያልታሰረ ስጦታ ወጥቶ ይፈሳል። በትህትና ያልታሰረ ሀብት ይባክናል፣ ይጠባል እና እግዚአብሔር የሚዘጋው እግዚአብሔር የሚዘገየው እግዚአብሔር የሚከለክላችሁ ትህትና ጸጋ ልብሳችሁ ሊሆን ስለሚፈልግ ነው ልብን ሊያረግ ስለሚፈልግ ነው። የልጅ ነገር አንዱ ብስል አንዱ ጥሬ እንዲሉ የአገሬ ሰዎች፣ ህይወትህ አንዱ ብስል አንዱ ጥሬ እንዳይሆን እንዴት በስል እግዚአብሔር ያዝ ያደርገዋል። ሰው በቁስሉ ውስጥ እንጨት የሰደደበት ሰው ላይ ሊጸልይ የሚችለው ትህትና ጸጋ ልብሱ ሲሆን ብቻ፣ ለበዳዮችህ መጸለይ እስክትችል ድረስ እግዚአብሔር እዮምን ትሁት አድርጎት ጻዲቅ እንኳን ብሆን ልመልስለት አልችል፣ ዳኛ ሕያው እንደሆን እኔን ለመርዳት በምድር ላይ እንደሚቆም ልክ ከዚህ በሆነ ይገርማል። ልጅነቴን የሰጣሁት ጌታ በነኝና እናንተ መካከል ይፍረድ አትልም። በልመናችሁ መሰማት ብቻ ሳይሆን በመንገዳችሁ መዘጋት፣ በተስፋችሁ መነቀል፣ በክብራችሁ መገፈፍ፣ በሀብታችሁ መጥፋት፣ ሰዎች ከእናንተ በመራቅ የወዳጅ ዘመዶቻችሁን ጀርባ በማየት እግዚአብሔር ሰርቶ ሊሰራባችሁ ነው። የከለከላችሁ የዘገየባችሁ ብዙ ለህይወት አላስፈላጊ የሆኑ ነገሮች ከህይወታችን ላይ እንዲራገፉ ታስታውሳላችሁ ወይም ታቃላችሁ። የሃይስኩል ተማሪ ሆኜ በማጠናበት ጊዜ ከማጥኛ ክፍሌ መመስኮቴ በየዩ በኩል አንድ ዛፍ ነበር። ኃይለኛ ንፋስ ሲነሳ የሚነሳው ንፋስ ሁለት ነገር አልጎ ያልፋል። የመጀመሪያው ዛፉን ከፍ ዝቅ ያደረገዋል። ቀጥሎ ግን የሚሆነው ነገር እንደዚህ ነው፤ ከዛፉ ላይ ህይወት የሌላቸው የደረቁ ቅርንጫፎች እና ቅጠሎች ሁሉ ይረግፋል። ልክ እንደዚህ ነው ሰርቶ ሊሰራባችሁ እግዚአብሔር አምላክ በኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ ስለሆነ እግዚአብሔር ሳይሰራን ቢሰራብን ከስሯል እንጂ አላተረፈምና እግዚአብሔር አምላክ ሰርቶ ሊሰራብን ስለሚፈልግ ነቅቶ ሌሎችን በእኛ በኩል ነካ ስለሚፈልግ ይነካናል። መጽሐፍ እንደሚናገር ያዕቆብ ሌሊት ሙሉ ታገለ። ለምንድነው የምትታገለኛል? ካልባረከኝ አልለቅህም። በረከት ውስጥ ብዛት ሳይሆን የማንነት ለውጥ እንደሆነ ያዕቆብ ስለገባው ሲወጣ አጭበርብሮ ወጥቷል። ሲመለስም አጭበርብሮ አይገባም። ሲወጣ ያዕቆብ ሆኖ ወጥቷል። ሲመለስ ግን እስራኤል ሆኖ እንደተመለሰ እግዚአብሔር የጭኑን ሽሉዳ ነካው። ቀጥ ብሎ ሄደ ነበረ፣ ሰው እያነከሰ ሄደ። ነካው እግዚአብሔር መሄኝን አየሁታል፣ አምላኩን አየሁ። ስማችሁ እንዲቀየር፣ የትናንትና አሮጌ የመታወቂያችሁ ከህይወታችሁ ላይ እንዲነሳ። አዲስም በአዲስ ማንነት ወደ ታየላችሁ የህይወት ክፍል ከፍታ እንድትገቡ ሲፈልግ እግዚአብሔር አምላክ ሰርቶ ሊሰራባችሁ ነው። የዘጋባችሁ ሰርቶ ሊሰራባችሁ ነው። አጭሩ መንገድ እያለ በረጅሙ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ቀላሉ እያለ በከባዱ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ሰዎች ሊረዷችሁ እየቻሉ እንዳይረዷችሁ የሚያደርገው ተስፋችሁን የሚነቅለው እግዚአብሔር አምላክ ሰዎችን ከእናንተ ህይወት የሚያወጣው ሰርቶ ሊሰራባችሁ ባለብዙ ምስክርነት እንድትሆኑ የምትናገሩት ነገር እንዲኖራችሁ የምታወሩት ነገር እንዲኖራችሁ።